ሰላም ጤና ይስጥልን። የተከበራችሁ አድማጭ ተመልካቾቻችን ዘወትር በይ ሰዓት ወደ እናንተ የሚደርሰው የስፖርት ባለታሪኮቹ ፕሮግራማችን ተጀምሯል። ዛሬ አንድ ለየት ያለ ፕሮግራምን ወደ እናንተ እናደርሳለን። እንደሚታወቀው ኢትዮጵያና ደቡብ ኮሪያ በደም የተሳሰረ ታሪካዊ ግንኙነት ያላቸው ሀገራት ናቸው። በርካታ ደቡብ ኮሪያውያንም የኢትዮጵያን ውለታ ለመክፈል በሚል በተለያዩ የኢንቨስትመንት አማራጮች ሲሳተፉ ማየት የተለመደ ነው። ከስምንት ዓመታት በፊት ወደ ኢትዮጵያ የመጡት ሚስተር ሊዩዝም እግር ኳስ ላይ እየሰሩ የሚገኙ ግለሰብ ናቸው። እንግዲህ በኢትዮጵያ በአንድ ወቅት ታዳጊዎችን ከተመለከቱ በኋላ እንደ ሀገር በጣም በርካታ ተሰጥኦ ያላቸው ታዳጊዎች እንዳሉ አመኑ። ከስምንት ዓመት በፊትም ይህን ፕሮጀክታቸውን ጀምረው እግር ኳስ ላይ እየሰሩ ነው የሚገኙት። ይህ ታሪካዊ ስያሜን ይዞ በደቡብ ኮሪያዊው ሊዩስ አማካኝነት የተመሰረተው ቃኘው የእግር ኳስ ክለብ የረዥም ጊዜ እቅድን አውጥቶ እየሰራ ነው የሚገኘው። በተለይ በሚቀጥሉት 15 20 ዓመታት በፊፋ የዓለም ክለቦች ዋንጫ የመሳተፍ እቅድን ይዟል ማለት ነው። በዛሬ ቆይታችንም የክለቡን አመሰራረት እና የቀጣይ እቅዶችን በተመለከተ ከስራ አስኪያጁ ሚስተር ሊውስ ከክለቡ ተጫዋቾችና አሰልጣኞች ጋር ቆይታ የምናደርግ ይሆናል። አብራችሁ እንድትቆዩ ነው በአክብሮት የምንጋብዘው። ኤቭሪ ኮሪያን ሀዝ ቬሪ ሁሉም ኮሪያውያን ለኢትዮጵያ የተለየ ፍቅር አላቸው። ምክንያቱም የኢትዮጵያና ኮሪያ ሕዝቦች በተለየ ታሪክ የተሳሰሩ ናቸው። በኮሪያ ጦርነት ጊዜ ኢትዮጵያ ለሰላም ማስከበር ቃኞ የተባለ ጦሯን የላከች ብቸኛው አፍሪካዊት ሀገር ነች። እኛ ኮሪያውያንም ኢትዮጵያን ከልባችን እንወዳለን። ባለን የተለየ ግንኙነትም እንኮራለን። እግር ኳስ ያለንን ታሪካዊ ግንኙነት ይበልጥ ያጠናክራል የሚል እምነት አለን። ኢትዮጵያውያን እግር ኳስን በጣም ይወዳሉ። ታዳጊዎች ላይ ከተሰራ እና የተለየ ስልጠና መስጠት ከተቻለ ለውጥ ማምጣት ይቻላል በሚልም ቃኘው የእግር ኳስ ክለብን አቋቁመናል።

ያው ቡድኑ የተመሰረተው የኮሪያ ዘማቾችን ለማስታወስ ተብሎ የተቋቋመ ክለብ ነው አሁን ሶስተኛ አመቱን ይዟል ከተቋቋመ ማለት ቃኘው ማለት ያው ሁላችንም እንደምናውቀው የእኛ ሀገር አባቶቻችን ለኮሪያ ዘምተው ያደረጉልን ትልቅ ስጦታ ነው እና እሱን ነገር ለማስታወስ ነው ይህንን ነገር ያቋቋሙልን ማለት ነው። ሞር ደግሞ ቃኘው ሲባል ያው እንደ ሀገር የሚወከል ቲም ነው ብዬ አስባለሁ። እንደኔ ማለት ነው። ቃኘው ተብለን ሜዳ ስንገባ በጣም በሞቲቬት ነው የምንጮተው። ምክንያቱም ትናንትና አባቶቻችን የሰሩት ገድል አለ፣ ዛሬ ደግሞ እኛ ሜዳ ላይ ገብተን ደግሞ የምንሰራው ገድል አለ እና እሱን ነው ተሸክመን የምንሄደው። ያው አንደኛ እነሱንም ማመስገን እፈልጋለሁ። ምክንያቱም እንደዚህ የሚያደርግ ነገር የለም ከውጭ መጥቶ የወሉ ፋይናንስ አድርጎ እዚህ ሀገር ላይ ጥሩ ነገር እንዲሆንና ለቃኘው ደግሞ ለአባቶቻችን ነው ማለት በእነሱ ስም ነው ያለውና ይሄ ነገር እንደዚህ አይነት ነገር መበረታታት ነው ያለበት። ታሪኩን ያው አብዛኛው ሰው ያውቀዋል። አንድ ምርኮኛ ያልተገኘበት ነው ከዚህ ሀገር ሄደው በዛ እንትን ላይ እና እዚህም ሲመሰረት ትልቁ ነገር ዲሲፕሊን ያስፈልጋል። በጣም ትልቁ ነገር ዲሲፕሊን ነው፣ ስራችን ላይ በደንብ እንድናተኩር በቃ ማለት አሸናፊው አሸናፊ የሆነ ቲም ነው የሚፈለገው አቻ ራሱ ስንወጣ በጣም ነው የምንናደደው። እንደ እንደተሸነፈ ያክል ነው የሚሰማንና ሁሌ በቃ ማሸነፍ ነው የምንፈልገው። ጉጉታችን፣ ህብረታችን በጣም ደስ ይላል፣ ሁላችንም ያለን ነገር በጣም ደስ ይላል። አንደኛ ለሀገራችን ሲታሰብ ያው የአርበኛ ሀገር አርበኛ ሲሆን ደግሞ ቲሙም ገና ስሙም የተደረገልንም መታሰቢያውም ተደርጎ ይሄ ነገር በመቋቋሙ የሆነ ከውስጥ የሚያነሳሳ ነገር አለ እኛ ደግሞ ይህንን ነገር ግብ አሳግተን የእሳቸውን ፈለግ ተከትለን በኳሱ አርበኛ እንሆናለን ብዬ አስባለሁ። ሁለት ነገር ኢንስፓየር አርጎኛል ወደዚህ ክለብ ስመጣ አንደኛው፣ ያው የተመሰረተበት አላማ እንግዲህ የኢትዮጵያውያንና የዚህ ክለብ ደግሞ ባለቤት ኮሪያዊ ያላቸው ግንኙነት ይታወቃል። ኮሪያና ኢትዮጵያ ያላቸው ግንኙነት ይታወቃል። አንዱ እሱ ነው። ሁለተኛው ክለቡ ምንም እንኳን ከታች ከአንደኛ ዲቪዚዮን ቢጀምርም ረጅም እቅድ አለው እስከ የዓለም ክለቦች ሻምፒዮና ድረስ የመወዳደር እቅድ ስላለው ይሄ እቅድ በደንብ እንድንሰራ የሚያደረግ ነው። ምናልባት እንደ ተጨማሪ ክለቡ ያለው ፋሲሊቲ ደግሞ ለመስራት አመቺ ስለሆነ ይሄ ኢንስፓይር አርጎ ነው። ማሰለጣጠኑም ደግሞ አገራችን ላይ አለ በሚባል አሰልጣኝ ነው። ምንሰነጥለው እንደው ሜዳው እንደምታየው በጣም ምቹ ነው። የተሟላ ኳስን ያለን፣ የተሟላ ማቴሪያልን ያለን ምንም የጎደለብን ነገር የለም። በጣም በቃ ከሚባለው በላይ ማለት አሟልቶን ነው የሚሰሩት። ስልጠናውም ደግሞ ከየትኛው ከፕሪሚየር ሊግ ቲም ያልተናነሰ ነገር ነው እየተሰጠን ያለ። ፋሲሊቲው በጣም የሚገርም ነው ማለት ያለ ፍርሃት ነው እንትን የምትለው ማለት ዋስትና አለ። እንደፈለክ ፍሪ ሆነ ነው የምትጫወተው። ብትጎዳ ሕክምና የምታገኝበትኝ ክለብ ነው። ሜንታሊቲም እንደዚሁ በጣም እንትን ይሏዋል። ከጨዋታም ከትሬኒንግም በኋላ አሰልጣኞቹም ቡድን መሪዎቹም የክለቡ ምንትኖች ባለቤቶች እየመጡ ሞቲቬት ያደርጋሉ። በአጠቃላይ ያየሁት ነገር ቲም ሲመሰረት እንግዲህ ብዙ ነገሮች ያስፈልጉታል። ኢቨን የግል ሜዳ ዋነኛው ነገር ነው። መቼስ ምግብ ለመብላት ትሪ ሳታቀርብ እንትን አትልም፣ እንጀራውን አዘረጋምና፣ ዋነኛው መሰረታዊ ፍላጎት ሜዳ ነው። ሜዳችንን አሟልቶልን በአግባቡ ሳንቸገር ሳንንከራተት እዚሁ በመታንስ ጊዜያችንን ሰዓታችንን ተጠቅመን በአግባቡ እንሄዳለን ማለት ነው። በአቅሙ ልክ ክለቡ በሚወዳደርበት የሊግ ደረጃ ልክ የሚያስፈልገውን ነገር ለማሟላት ጥረት ያደርጋሉ። ያ በጣም ጠቃሚ ነገር ነው። እንደምታዩት ደግሞ ፋሲሊቲው ሜዳ አላቸው። አሁን በኢትዮጵያ እግር ኳስ ውስጥ አንዱ እንቅፋት እየሆነ ያለው በክለቦች ላይ የሜዳ ችግር ነው። የልምምድ ሜዳ ችግር። እሱ መኖሩ እንደ አንድ ጥሩ ነገር ነው። ወደፊትም ከዚህ የተሻለ የማዘውተሪያ ስፍራ የመስራት ፍላጎት ስላላቸው ያ እንደ ትልቅ ግብዓት የሚቆጠር ነው። ትልቅ ነገር ነው ብዬ አስባለሁ። ቃኛው እግር ኳስ ክለብ ኦልሞስት እንደ አገር ላይ ካሉት ክለቦችም በማቴሪያልም፣ በሁሉም ነገር የተሟላና ለተጫዋቾቹም ለአሰልጣኞቹም ድጋፍ የሚሰጥ ክለብ ነው። ቃኘው የእግር ኳስ ክለብ እንግዲህ በቅድም መግቢያችን ላይ እንዳነሳ ነው፣ በደቡብ ኮሪያዊው ሚስተር ሊዩዝ አማካኝነት የተመሰረተ ክለብ ነው። እንግዲህ የተለየ የስልጠና መንገድን እንደሚከተልና ተጫዋቾችም እንዲሁም አሰልጣኙም እዚህ እየተሰጠ ባለው የስልጠና መንገድ እጅግ ደስተኛ እንደሆኑና በእግር ኳሱ ባመጡት ለውጥም መደሰታቸውን ገልጸውልናል። ያው ወደዚህ ክለብ የመጣ ነው ሶስት አመት ነው ከተመሰረተ ጀምሮ አለው ቲሙ። በኔ ላይ ያሳየው ለውጥ በጣም ብዙ ነው። እንደዚህ ነው ብዬ አልናገርም። በጣም በቂ እንክብካቤ ነው የሚያደርጉልን። አሪፍ ነው ያለው ነገር። ቃኘው በጣም የተለየ ቲም ነው ከሌላው። ከዚህ በፊትም ሌላ ቲም ተጫውቻለሁ። በዚህ ውድድር ላይ ግን ለተጫዋቾቹ የሚያደርገው ነገር፣ ወደፊትም ደግሞ ያቀደው ነገር በጣም ደስ የሚል እንደ ሀገር በጣም የሚያኮራ ነገር ነው። እኔንም ደግሞ የተሻለ እንድሆን አድርጎኛል። ከሜዳ በተጨማሪ ወደ ጂም ገብተን እንድንሰራ በጣም መጠነ ሰፊ የሆነ ነገር እያደረገልን ነው። በጣም አሪፍ። እኔ የገባውበትኝ እዚህ ክለብ አምና ነው፣ ያው ዘንድሮ ማለት ነው አንድ ዓመቴ ነው። ያው መጀመሪያ ከነበርኩበትኝ ያው የተለያዩ ነገሮች የተሻሉ ነገር እና ራሴንም በአቅም ያደራጀውበትኝ ነው። የተለያየ ክለብ ስትገባ የራሱ የክለቡ አጭወት ይኖራል እና አሁን ደግሞ ያው በፊት ከነበርኩበትኝ አሁን ላይ የጨዋታ ሲስተሞችን የተለያየ አይነት እንትን ብዬ ቀስም ያለኝ ሞር ደግሞ በጣም የተሻለ ነገር ነው ብዬ የማስበው የተጫወትከውን ጨዋታ በቪዲዮ አናላይዝ ይደረግልሃል፣ በፍላሽም ወስደህ ቤት እራስህን ታይበታል እና ስህተቶችህንና ጠንካራ ጎኖችህን ትለይበታል እና ይሄ ከሌላው ክለቦች ለየት የሚያደርገው። ያው እዚህ ቲም የመጣወትኝ ዘንድሮ በነበረው የምልመላ ፕሮግራም ላይ እድል በማግኘቴ ያንን እድል ደግሞ በአግባቡ በመጠቀም የዚህ ቲም አባል እንደሆን በቅቻለሁ። ያው እዚህ ቲም ላይ ደግሞ ስመጣ ብዙ ነገሮችን ጨምሬያለሁ። አንደኛ ከፐርፎርማንስ ጀምሮ ብዙ ብዙ ነገሮችን ጨምሮልኛል ቲሙ። እንደምታዩም ደግሞ ቲማችን ዘንድሮ አሪፍ ውጤት ላይ አስመዝግቦ የአዲስ አበባን ውድድር ጨርሷል። ለቀጣዩ ደግሞ በዝግጅት ላይ እንገኛለን ማለት ነው። ቲም ውስጥ ሶስት አመት ቆይቻለሁ። በመጀመሪያ ዓመት ደግሞ ሻምፒዮን ሆነናል። ያ ምንም ጨዋታ ሳንሸነፍ 24 ጨዋታ አንደኛ ዲቪዚዮን ላይ አድርገን ምንም ጨዋታ ሳንሸነፍ ሻምፒዮን ሆነናል። እንደ ራሴ በጣም ጥሩ ለውጥ አምጥቼበታለሁ። ክለብም ተጮች አለው ግን እዛ ካለው ራሱ ፋይናንስ እዚህ የተሻለ ፋይናንስ አለ፣ አቅርቦት ጂም አለ፣ በጣም ብዙ ነገር አለ። በግልም መጥቼ የሰራለሁ ትሬኒንግ፣ ሁሉም ነገር የተመቻቸ ነው። መስራት ከፈለግክ ደግሞ ይበልጥ ነው ሰፖርት የምትደረገው፣ በጣም ጥሩ ነገር ያለው ራሴ ላይም በጣም ትልቅ ለውጥ አይቼበታለሁ። የዛሬ ሶስት ዓመት የነበረው ሚኪያስና አሁን ያለው ሚኪያስ ይለያያል። በታዳጊነት ብዙ ሰራ ቆይቻለሁ እና የእኛ ሀገር በዚህ እድሜ አሁን በሀያዎቹ መጀመሪያ ያሉ ተጫዋቾች ብዙ ጊዜ ልጆቹን ስንመለከት የመጡበት የስልጠና ስርዓት ትንሽ አሁን ያለውን ስልጠና ለመቀበል አስቸጋሪ ያደርግባቸዋል። እንግዲህ በርካታ ልጆች አሉ የረጅም ጊዜ አላማ ያላቸው የዚህኛውን ክለብ ውጤት ብቻ ብለው ሳይሆን በረጅም ጊዜ ውጤታማ ለመሆን እንደግን የሚለፉ የሚታትሩ በጣም በርካታ ልጆች አሉ። ያንን ተጠቅመን ልጆቹን እያነሳሳን ነገ የተሻለ ቦታ እንደሚደርሱ በማሳየት እነሱም ለዛ ከፍተኛ ፍላጎት ስላላቸው ጥሩ እየሰሩ ነው ያሉት። ይሄ በጣም የተለየ የሚያደርገው እዚህ ረጅም እቅድ መኖሩ፣ በጣም ያለምንም ረብሻ ያለምንም ሁከት ስራዎች ብቻ እየተሰሩ እንደሄዱ ያደርጋልና እነሱም ያላቸውን ነገር ሁሉ ለመደገፍ ዝግጁ ስለሆኑ ይሄ በጣም ሞቲቬት ያደርጋል። ስመጣ እንኳን ወደ ትሬኒንግ ስመጣ በጣም ደስ እያሌ ነው የምመጣውና እዚህ ያለው ከባቢ ለስራ በጣም ምቹ ነው። ደስ የሚል ነው። እንደምታየው በግቢ ውስጥ ሁለት ሜዳ አለ። እነዚህ ሁለት ሜዳዎች ላይ እንደ ልባችን አመቱ ሙሉ ሰርተናል። ጥሩ ጥሩ ነው። ይሄን ማግኘት አሁን ብዙ ክለቦች የሚፈተኑት ብዙ አካዳሚዎች የሚፈተኑት ሜዳ ባለማግኘት ነው በተለይ አዲስ አበባ። ስለዚህ ይሄን ሜዳ ማግኘታችን ለዝግጅታችን እንደ ትልቅ ግብዓት የሚቆጠር ነው። በሌሎች በሚያስፈልጉ ማቴሪያሎችን በቂ ድጋፍ ይደረጋል። ግቢ ውስጥ ጂም አለ። ተጫዋቾች ጂም እንዲሰሩም እድሎች አሉ። ጨዋታዎች ስናደርግ፣ ጨዋታዎች ይቀረጻሉ። እነዚ የተቀረጹ ጨዋታዎችን መልሰን ቪዲዮ አናሊሲስ ሰርተን የምናሳይበት ክፍሎች አሉ። በተቻለ መጠን ባለን ባለሙያዎች እኔ ራሴንም ጨምሮ እንደሱ እናደርጋለን እና ልጆቹ ላይ የበለጠ ዘመናዊ ስልጠና ምን እንደሚመስል የማስተማር የማሳየት ከዛ ደግሞ ይሄ የበለጠ እንዲያነሳሳቸው የሚያደርግ ነው። ና በጣም በቂ ድጋፍ በክለቡ ባለበት ደረጃ በጣም በቂ ድጋፍ ነው የሚደረገው። ኢትዮጵያውያን ተጫዋቾች የተለየ ተሰጦ አላቸው። ለእግር ኳስ ያላቸው ፍቅርና አምሮ እንዲሁም ስለ ንቦና ጥሩ ነው። ለወደፊት ያላቸውን ህልም ተመልክይቻለ። ያለው ተሰጦ ላይ መስራት ከተቻለና ከተደገፉ ጥሩ ተጫዋቾችን ማፍራትና በእግር ኳስ ጠንካራ ሀገር መፍጠር ይቻላል። ስ ለውጣቸው የዘገየ ይመስላል። በንጽጽር ግን ያን ያህል መጥፎ አይደለም። በተለይ ለታዳጊዎችና ለወጣቶች የተሻለ ድጋፍ ከተደረገ እድገታቸው ከዚህ የተሻለ ይሆናል። አንዳንዶች አሁንም ጥሩ ላይ ናቸው። ጠንካራ ልብና ፍቅር አላቸው። ትልቅ ተጫዋሽ ለመሆን ያለ ተስፋ መቁረጥ እየሰሩ ነው። ቃኘው የእግር ኳስ ክለብ አሁን ላይ እየተወዳደረ የሚገኘው በአዲስ አበባ ከፍተኛ ዲቪዚዮን ነው። በዚህ ዓመት ምድቡን የበላይ ሆኖ አጠናቋል። በክልል ክለቦች ሻምፒዮናም የሚሳተፍ ይሆናል ማለት ነው። በክልል ክለቦች ሻምፒዮና ላይ ጥሩ ውጤት የሚያስመዘግብ ከሆነ ደግሞ በቀጣይ የውድድር ዓመት ወደ ኢትዮጵያ አንደኛ ሊግ የሚያድግ ይሆናል። እንግዲህ በቅርብ ዓመታት ክለቡ ወደ ኢትዮጵያ ፕሪሚየር ሊግ የማደግ እቅድንም ይዟል። አመታችን በጣም ደስ ይላል ይመስለኛል። ጥሩ ነው። ያው አንደኛ ሁነን ያጠናቀቅ ነው። ቲም ስፕሪቱን በጣም የሚገርም ነበረ። ሶስቱንም የእግር ኳስ እንትኖችን አግኝተናል። አቻሞተናል፣ ተሸንፈንም አይተነዋል፣ አሸንፈንም ደግሞ አንደኝነታችንን ደረጃ ይዘን አጠናቀናል። እናም አሁን ደግሞ ጂንካ ላይ የሚደረገው የክልል ክለቦች ሻምፒዮና ላይ የተሻለ ውጤት አንጥተን ልክ እንደዚሁ አራት ውስጥ ገብተን ብሔራዊ ሊግ ለማደግ ነው። ስለዚህ የአሁኑ ጉዟችን የ15 ዓመት እቅዱን እንትን ይለዋል መነሻ ነው ብዬ አስባለሁ። ይመስለኛል ፕሪሚየር ሊግና ሱፐር ሊግ ቀላል ሊጎች ናቸው፣ ነገር ግን ሂደታቸው ነው እና ሂደታቸው አሁን የምንሄድበትን ቶርናመንት ነው በጣም ከባድ ለክለቦች ማለት ነው። ስለዚህ ይሄኛውን ቶርናመንት የአሁኑን ቶርናመንት ካለፍን ጥርጥር የለውም እቅዳችን እንደውም አመቱን እናሳጥረዋለን። አላማችን አንድና አንድ ነው ከአላህ ጋር ማለት ነው ወደ ብሔራዊ ሊግ ወደ አንደኛ ሊግ ማደግ ነው። እዚህ የነበረውን ውድድር ካላሀገ አንደኛ ሆነን ነው የጨረስ ነው። አንድ ሽንፈት ነው ያስተናገር ነው። ውድድሩ ላይም ማለት ነው። በጣም ደስ የሚል ሞቲቬት በነበረው በጣም ደስ የሚል ቲም ስፕሪት በነበረው እና በሱ ነው አሪፍ ነው። በጣም ደስ የሚል ነገር አለ። በጣም ሰፊ እቅድ ነው የተያዘው። በጣም ደስ የሚል ነገር ነው ያለው። እንዶም ያን ሁሉ ጊዜ ሁላ ላይ ፈጅ ይችላል። ቲሙ ካለው አቅም አንጻር ካለው እቅድ አንጻር በጣም ደስ የሚል ነገር ነው ያለውና ጠብቁን። በእርግጠኝነት በጣም ጥሩ ነው። ደስ ይላል። እንግዲህ ፈጣሪ ፈቅዶ እዚህ ደርሰናል። ያው አመታችን ደግሞ የሚሰምረው በአጠቃላይ ደግሞ ለቀሪው ያለውን ዝግጅታችን እናጠናክረን ቀጣይ ከፈጣሪ ጋራ ጥሩ ውጤት ይዘን አመቱን በሰላም በፍቅር እንደጀምር ነው። በሻምፒዮን ሻምፒዮን ሆነን እንጨርሳለን ብዬ አስባለ። ይሄ የሚጠበቅ ነገር ነው። ምክንያቱም ቲማችን አንድ ላይ ጠቅላላ ያለን ፍቅር መተሳሰብና ኳሱ የሚፈልገውን ነገር እያሟላን ስለሆነ ቲሙም የበኩሉም የሚጠበቅበትን ጠቅላላ እያቀረበልን ስለሆነ ምንም የሚጎድለን ነገር ያለ አይመስለኝም። ለውጤት ማለትም ሻምፒዮን ለመሆን እንግዲህ ሁሉም የሚፈቅደው ጊዜና ፈጣሪ ነው። ፈጣሪ ያሳኳል ብዬ አስባለሁ። የተሻለ እንቅስቃሴ ነው እያደረግን ያለ ነው። ውድድሩ አንደኛው ነን የጨረስነው። ያው በአሁኑ አመት አሪፍ ነበር፣ ይመስገነው፣ 16 ጎል አለን። ያው እዛ ያለውን ውድድር ነው፣ ለዛ እየተዘጋጀን ያለ ነው። አሁን እንደምታዩት ፈጣሪ ከረዳ ያው ያንንም አሳክተን መምጣት ይፈልጋል። ቃል እንደገባ ነው መሰረት እኛም እሱ እናደርጋለን ብለናል። ያው ኮቾቹም ሁሉም ሰው ደስተኛ ነው በኛ እኛም በነሱ ደስተኛ ነው። ስለዚህ ያው ለማሳካት ነው የምንጥረው። ከፈጣሪ ከጀመረን ያው እኛ ዝግጅትም ጀምረናል። ጂምም እየሰራን ነበር። አንድ ላይ በጣም ጥሩ ኮኔክሽን አለ። ከሁሉም ተጫዋቾች ጋር በደንብ ተግባብተናል። እዚህኛ ውድድር ላይ አንድ ጨዋታ ብቻ ነው የተሸነፍ ነው። ውድድሩን ደግሞ ከምድባችን አንደኛው ነን ጨርሰናል። ለክልሉ ደግሞ ያው እንደምታዩት በደንብ ዝግጅት እያደረግን ነው። በእርግጠኝነት አድገንም ሻምፒዮንንም ሻምፒዮን ሆነንም እንመጣለን። ያው ያለው ነገር በጣም አሪፍ ነው። አሁንም ለጂንካውም ተጫዋችም ተጨምሯል። ያው ጠንከር እያለ ነው የሚሄደው ሊጉ። ከፍ እያለ በሄደ ቁጥር ተጫዋችም ይጨመራል። ግፋቢል አምስት ዓመት ቆየን ከተባለ አምስት ዓመት ከዛ ፕሪሚየር ሊግ እንገናኛለን። ባለፉት ሶስት ዓመታት እንዳልኩ በመጀመሪያው ዓመት በአንደኛ ዲቪዥን በአዲስ አበባ ላይ ነው ውድድር የጀመረው በዛ ነው አመት ወደ ከፍተኛ ዲቪዥን አልፏል። ባለፈው የመጀመሪያ አመቱን በሁለት ሺህ አስራ ስድስት አርጓል። ወደ ክልል ሻምፒዮና ሊደም ነበር። ዘንድሮ እንግዲህ በአዲስ አበባ ከፍተኛ ዲቪዥን ሁለተኛ አመቱ ነው። የተሻለ ቡድን ገምተን ውጤታማ የሆነ ቡድን ሰርተናል። ሶስት ጨዋታ እየቀረንም ለክልል ሻምፒዮን ውድድር ማለፋችን አረጋግጠናል። ካለን ዝግጅት አንጻር ይመስለኛል ጥሩ ቡድን የያዝን ይመስለኛል። እንግዲህ አሁን ውድድር የአንተ ቲም ዝግጅት ብቻ ሳይሆን ቅድም እንደጠቀስኩት አጠቃላይ የውድድሩ ዝግጅት ይወስነዋል። ከሜዳ ውጭ ያሉ ብዙ ፋክተሮች ይኖራሉ። ሜዳው ራሱ የመወዳደሪያ ሜዳው ራሱ አንድ ፋክተር ነው። እዛ የሚገጥመን ነገር አልናቅም። እኛ ግን ወደ አንደኛ ሊግ ለማደግ በብዙ ዝግጅት ነው ልንሄድ ያለ ነው። እናሳካለን ብለን እናስባለን። በዚህ ሶስት አመት ውስጥ እንግዲህ የመጀመሪያውን አመት ምንም ሳንሸንፍ በድል ያጠናቀቅ ነው። ያው ባለፈው አመት ላይ ትንሽ ጥሩ አልነበረም ውጤታችን በዚህ አመት እንግዲህ አንደኛውን ነው ያጠናቀቅ ነው። ቀጣይ ጂንካ እንሄዳለን የክለቦች ሻምፒዮና ውድድር ላይ ያው እዛ ላይ እንግዲህ የተሻለ ውጤት አምጥተን ዋንጫውን ይዘን እንመለሳለን እቅድ ላይ ነው ያለነው። የሚቀጥለው አመት ከእግዚአብሔር ጋር ብሔራዊ ሊግ እንገባለን ተብሎ ይታሰባል። ከዛ በኋላ ሁለት አመት ነው የሚቀረው ማለት ነው። ያው ምንም መሰናክል ካልገጠመን በዚህ ሶስት አመት ውስጥ ፕሪሚየር ሊግ እንገባለን የሚል እቅዳለን እንግዲህ ቅድም መግቢያችን ላይ እንዳነሳ ነው አድማጭ ተመልካቾቻችን ቃኘው የእግር ኳስ ክለብ በቀጣዮቹ 15 20 ዓመታት በፊፋ የዓለም ክለቦች ዋንጫ የመሳተፍ እቅድን ይዞ ነው እየሰራ የሚገኘው። እንግዲህ በክለቡ ዘንድም ይህ እቅድ ይሳካል የሚል እምነት እንዳለ ተጫዋቾችም አሰልጣኞችም ገልጸውልናል። አሁንም የምታየው ነገር አለ ሞር አሁን በአዲስ አበባ ከፍተኛ ዲቪዥን ላይ እየተጫወት እንደዚህ የተሻለ ነገሮች ላይ እንትን ሲል 15 ዓመት በሂደት ከአመት ዓመት በሂደት ደግሞ በጣም እየተሻሻለ የሚመጣ ነው እና እዛ እቅዳቸው ውስጥ ብኖር ብዬ እመኛለሁ እና እዛ ላይ ለመድረስ ጉጉት ያድርብኛል። እና በፍላጎት ነው ምሰራ ሁላችንም ጊዜ ሰጥቶን እድሜ ሰጥቶን ፈጣሪ ቅድም እንዳልኩ ያው እዚህ እቅድ ውስጥ ብኖር የኔ እንትኔ ማለት ነው በጣም አሪፍ ነው ማለት እኔ አሁን እዚህ ክለብ ላይ አሳክቼ ማለፍ የምፈልገው ነገር ያው ክለቡ ታሪካዊ ክለብ ነው። በጣም ትልቅ ታሪክ ያለው ክለብ ነው። አመሰራረቱም በጣም የሚገርም ነው እና አሁን ወደፊት ሳይሆን አሁን የሚመጣው እንትን ብሔራዊ ሊግ ባስገባው ብዬ እንደግል ደስ ይለኛል። በመጀመሪያ በጣም ሞቲቬት ያደርጋል እሱ ነገር። ሌላ ቲም ሲቋቋም እንደዚህ አይነት እቅድ የለውም ማለት ሁለት አመት ሶስት ዓመት ከቆየ በኋላ ወይም በፋይናንስ ወይም በሆነ ችግሮች ምናምን ነገር የመፍረስ አደጋ ነው ያላቸው እና ይህኛው ግን ሲመጣ ፕሬዚዳንታችን ሉይስ ሲመጣ በጣም መጠነ ሰፊ እቅድ አድርጎ አስብ እንግዲህ አስራ አምስት አመት እቅድ አቅዶ ነው የጀመረው ማለት ነው እና እሱ ነገር ሞር በቃ እዛ ቲም ላይ ደርሼ እዛ ነገር ላይ ደርሼ እንዴት ነው አገሬንም ማስጠራው እንዴት ነው ቤተሰቦቼን የምረዳው የሚለውን ነገር በጣም ያስጨንቀሃልና በጣም ደስ የሚል ነገር ነው ያለው። በዚያ አጋጣሚ ሉዊስን በጣም ነው የምናመሰግነው። ቲሙን የተሻለ ደረጃ አድርሼ ቲሙ የሚፈልገው ደረጃ ላይ ደርሶ እኔም የተሻለ ለሀገሬ እንደ ሀገር ያው ሁሉም ተጫዋች የሚመኘው ለብሔራዊ ቡድን መጫወት ነው እሱን ባገኝና እንደ ቲም ደግሞ እንደ ተጫዋችም ደግሞ ፕሪሚየር ሊግ ቢጫወት በጣም ደስ ይለኛል። እኔ እንኳን ባልኖር ቃኘው ግን የተሻለ ቦታ እንዲደርስ ከልብ ነው የምመኘው። ያው የአንድ ቲም እቅድ ሰፊ ሆኖ ሲቀርብ ያው ይሳካል። በእርግጥ ከተሰራበት ብዙም ነገር የሚያግር ነገር የለም። ሁሉም ነገር በስራ ነው እና እርግጠኛ ነኝ ደግሞ ይደርሳል። ይሄም ቲም ይሄ ቲም ካቀደበት ይደርሳል ብዬ በደንብ ነው የማስበው። እርግጠኛ የምሆነው ምክንያቱም አንደኛ ከግብ አንጻር ከአሰራር ከስራዎቹ አንጻር የሄደበት ያለው ካለበት አንጻር ስታስበው እያሟላ ነው ሁሉን ነገር። እያሟላ ከሆነ ደግሞ የጎደለ ነገር ከሌለ ደግሞ ቀር ማትሰኝበት ነገር ካለ እርግጠኛ ነኝ፣ ያው ምቹ ከሆነ ፈጣሪም ይረዳልና ይደርሳል። እንደዚህ አይነት ነገር ማለት የትኛውም ቲም አያቅድም። አብዛኛው ቲም ካየኸው እስከ ሻምፒዮን ሆኖ እስከ አለሞች ዋንጫ ድረስ መጮት የለምና ያቺን ነገር እንኳን በመስማት ጥሩ ሞራል ይኖራል፣ ጥሩ መነሳሳት ይኖራል። እዛ ላይ ደግሞ አንዳንዴ ጥሩ ነገር ስትመኝ እዛ ላይ ምን እንትን ትላለና እሱም የሚለን ነገር በጣም ደስ ይላል። በቃ ማለት የአሸናፊነት ነገር ነው ያለው። እዛ ላይ ለመድረስ ነው እየሰራን ያለ ነው። ያው እንደ ቲም አንድ ላይ ሆነ እዛ ላይ ለመድረስ እየታገለ፣ እዚህ ቲም ሶስት አመት ቆይቻለሁ። በጣም ያለው ነገር ለተጫዋች ትሪት የሚደረግበት ነገር ከሁሉም ከምግብ፣ ከሻውር፣ ከትጥቅ ከሜዳም ከሁሉም ነገር በጣም አሪፍ ነው ማለት፣ እኛን የሚያበረታታ ነገር ነው። የሆነ ነገር እንኳን ስንጠየቅ አይ አንባለም እሺ ነው በቃ ማለት፣ የሚጠቅም ከሆነ ይደረጋል ሁሌ እና ጥሩ ድጋፍ ነው እያደረጉልን ያለው። እኔ ማለት አሁን ቅድም እንዳልከው እዛ ሻምፒዮን ላይ ሄጄ መጮት እፈልጋለሁ። የዓለም ሻምፒዮን ላይ ማለት ነው። እዛ ላይ ደርሼ መጮት እፈልጋለሁ። ምክንያቱም እቺን እንትን ካልኩኝ በኋላ ነው እሱም ቅድም እንዳለ ሉ ይዝ ያቺን ነገር ከነገረን በኋላ እዛ ላይ የመጮት ጉጉት ኖረኛል። እና ደግሞ እናደርጓል። እግር ኳስ እንደ አጠቃላይ ስንመለከተው ረጅም እቅድ የሚፈልግ ስፖርት ነው። እኛ ሀገር አልተለመድም፣ ረጅም እቅድ ማቀድ የ10 ዓመት ስትራቴጂክ እቅድ ማቀድ የ15 ዓመት ማቀድ አልተለመድም። ግን እግር ኳስ እንዲያድግ ከተፈለገ አስቀድሞ የዛሬ 20 ዓመት እዚህ ጋር እንደርሳለን ብሎ ማቀድ ያስፈልጋል። ና አሁን ይሄ የቃኘው ትልቁ ነገር ይሄ ነው። እቅዱ ምን ያህል ተግባራዊ ይደረጋል? ብዙ እንግዲህ በመሀል የሚያጋጥሙ አስቸጋሪ ነገሮች ይኖራሉ። ግን ይሄን እቅድ ማቀድና ለዚህ ተዘጋጅቶ መስራት በራሱ በጣም ትልቅ ነገር ነውና ይሳካል፣ የማይሳካበት ምንም ምክንያት የለም። በጣም ተስጦ ያላቸው ታዳጊ ተጫዋቾች አሉን ኢትዮጵያ ውስጥ። የስልጠና ስርዓታችንን ብቻ ትንሽ ማሻሻል ነው። ብዙ አፍሪካ ሀገሮች እንግዲህ ያው አሁን እያየን ነው የዓለም ክለቦች ሻምፒዮን ላይ የሚሳተፉ በእርግጥ እንደ ሀገር ከኛ ሀገር ከፍ ያለ ደረጃ ቢኖራቸው እየተሳተፉ ነው። እና እኛም የማናሳካበት ምንም ምክንያት የለም። አሁን እንግዲህ በምንሄድበት ሁኔታ እና ደረጃ ጥሩ እየሄድን ነው። በዚሁ የምንቀጥል ከሆነ ክለብ አለም ዋንጫ ማሳካታችን እዛ አይቀር። በዚህ ወቅትየፊፋ የዓለም ክለቦች ዋንጫ በአሜሪካ እየተደረገ እንደሆነ ይታወቃል። የአፍሪካ ተወካዮችም አሉ። ለወደፊት በዓለም ክለቦች ዋንጫ አፍሪካን የሚወክል ኢትዮጵያዊ ክለብ እንዲኖረን አቅደን እየሰራን ነው። መቼ ይሳካል የሚለውን እርግጠኛ ባልሆንም ሕልማችንን ለማሳካት ያለ ተስፋ መቁረጥ በርትተን እየሰራን በፊፋ የዓለም ክለቦች ዋንጫ መሳተፍ እንፈልጋለን። የተከበራችሁ አድማጭ ተመልካቾቻችን፣ የዛሬ የስፖርት ባለታሪኮቹ ፕሮግራማችን የተከታተላችሁትን ይመስላል። እንግዲህ ዛሬ ታሪካዊ ስያሜንና እጅግ ትልቅ እቅድን ይዞ የተነሳውን ቃኘው የእግር ኳስ ክለብን አመሰራረትና የወደፊት እቅዶችን በተመለከተ ሀሳቦችን ለማንሳት ሞክረናል። እንግዲህ ክለቡ በቀጣዮቹ 15 20 ዓመታት በፊፋ የዓለም ክለቦች ዋንጫ የመሳተፍ እቅድን ይዞ እየሰራ ነው የሚገኘው ምናልባት ይህ የክለቡ እቅድ ይሳካሉ የሚለው በጊዜ ሂደት የሚታይ ይሆናል። አድማጭ ተመልካቾቻችን አብራችሁን ስለነበራችሁ እናመሰግናለን። እናመሰግናለን። ጤና ይስጥልን።